ዛሬ የፍላፍል ሸዋርማ በቀላሉ በቤት ውስጥ እንዴት እንደምታዘጋጁ አሳያችኋለሁ። ውጪ ላይም እየከፈላችሁ መብላት ለሰለቻችሁ በቤት ውስጥ ማዘጋጀት ምን ያህል ቀላል እንደሆነ አስረዳችኋለሁ። ከዛሬው ሸዋርማ ጋር ፍላፍሉን ጨምሮ አብራችሁ የምታቀርቡት የማባያ ስልስንም እንዴት እንደምታዘጋጁ ነግራችኋለሁ። ሌሎች የሸዋርማ አይነቶችን መመልከት ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። የዛሬውን የፍላፍል ሸዋርማ ለማዘጋጀት ሽምብራ ዱቤ እንጠቀማለን። የምንጠቀመውም የሽምብራ ዱቤ መጠን ሩብ ኪሎ ነው። ነገር ግን እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የግብዓት መጠኑን ከፍ ማድረግ ይኖርባችኋል። አስቀድማችሁ ሽምብራ ዱቤውን ሰፋ ያለ ትሪ ላይ ትዘረጉና በሚገባ ትለቅሙታላችሁ። ይህን ሽምብራ ዱቤ በቅናሽ መግዛት ለምትፈልጉ መርካቶ ትልልቅ ጉሊቶች ላይ እንዲሁም አንዳንድ ወፍጮ ቤቶች ላይ የተለቀመና ያልተለቀመ ተብሎ ይሸጣል። እኔ የተለቀመውን ገዝቼ ደግሜ ስለቅመው ይህን ያህል ቆሻሻ አግኝቼበታለሁ። ስለዚህ እናንተ የተለቀመውን የተበጠረውን የምትገዙ ከሆነ አንድ ዙር መልቀም ይኖርባችኋል። አሁን የለቀማችሁትን ሽምብራ ሰፋ ያለ ጎርጓዳ ሳህን ውስጥ ትጨምራላችሁ። ጎርጓዳ ሳህን ውስጥ ከጨምራችሁ በኋላ ውሃ ዘለጋ አርጋችሁ ትጨምራላችሁ። ይህ ሽምብራ ካደረ በኋላ በእጥፍ ጨምሮ ስለሚጠብቃችሁ እቃውን ሙሉ ለሙሉ መሙላት የለባችሁ። ግማሽ ድረስ ትሞሉትና ከላይ በላስቲክ ሸፍናችሁ ከድናችሁ ለ12 ሰዓት ያህል ታስቀምጡታላችሁ። በንጋታው ከ2 እስከ 3 እጥፍ ጨምሮ ይጠብቃችኋል። ነገር ግን እላይ ድረስ ከሞላችሁት ሊፈስባችሁ እንዲሁም በእጥፍ ጨምሮ ላይ ጠብቃችሁ ይችላል። እኔ ማታ ላይ በውሃ ዘፍዝፌ ካሳደርኩት በኋላ ምስሉ ላይ እንደምትመለከቱት ጠዋት ላይ በእጥፍ ጨምሮ ጠብቆኛል። አሁን ዘፍዝፋችሁ ያሳደራችሁትን ሽምብራ የፓስታ ማጥለያ በመጠቀም ውሃውን ታጠሉትና አንድ ሁለቴ ለቅለቅ ታደርጉታላችሁ። አንድ ሁለቴ በንጹህ ውሃ ለቅለቅ ካረጋችሁት በኋላ ይህንን ይመስላል። አሁን የሽንኩርቱ መፍጫ ውስጥ በመጨመር ተጨማሪ ግብዓቶችን አድርገን እንፈጨዋለን። በቤት ውስጥ የሽንኩርት መፍጫ ከሌላችሁ የጭማቂ መፍጫ መጠቀም ትችላላችሁ። እንዲሁም በተጨማሪ ጊዜና ጉልበቱ ካላችሁ ሙቀጫና ዘነዘና መጠቀም ትችላላችሁ። ሽምብራውን ተጠንቅቃችሁ ከገለበጣችሁ በኋላ ሁለት ራስ ቀይ ሽንኩርት፣ ስድስት ፍሬ ነጭ ሽንኩርት፣ አንድ ኩባያ የሾርባ ቅጠል። ይህን የሾርባ ቅጠል ትልልቅ ገበያዎች ላይ እንደ ልብ ታገኙት አላችሁ፣ ነገር ግን ሳይጠወልግ የምታገኙት በጠዋት ከሄዳችሁ ነው። አሁን ደግሞ የማጣፈጫ ቅመሞች ታስገባላችሁ። በሻይ ማንኪያ ልኬት አንድ ድንብላል፣ አንድ እርድ፣ አንድ ሚጥሚጣ፣ አንድ ከሙንና የምትፈልጉትን ያህል ጨው ትጨምራላችሁ። በተጨማሪ ጠንከር ያለ ቃና እንዲኖረው ከፈለጋችሁ የቅመሙን መጠን ከፍ ማድረግ ትችላላችሁ። ፍላፍሉ እርስ በራሱ በደንብ እንዲያያዝላችሁ ደግሞ አንድ የሾርባ ማንኪያ የበቆሎ ዱቄት ከላይ ትጨምራላችሁ። በጣም ድርቅ እንዳይል ደግሞ አንድ የሾርባ ማንኪያ ውሃ ጠብ ታደርጋላችሁ። የምትጨምሩት ውሃ ቀዝቃዛ ቢሆን ይመከራል። አሁን የነገርኳችሁን ግብዓቶች በሙሉ ከጨመራችሁ በኋላ በመካከለኛ ፍጥነት ትፈጩታላችሁ። በመካከለኛ ፍጥነት ለተወሰነ ደቂቃ ከፈጫችሁት በኋላ በደንብ ሽርክት ሲልላችሁ ትከፍቱትና ዳር ዳር ላይ የተጣበቀ ካላ ማንኪያ በመጠቀም ወደ ውስጥ ትከቱታላችሁ። ይህን ሂደት ከዘለላችሁ በኋላ ላይ ያልተፈጨ ፍላፍል ልታገኙ ትችላላችሁ። አንድ ዙር በመካከለኛ ፍጥነት ፈሽታችሁት ወደ ውስጥ ከሰገሰጋችሁት በኋላ መልሳችሁ ትከድኑትና በከፍተኛ ፍጥነት ደግሞ ለተወሰነ ደቂቃ ድቅቅ እስኪል ድረስ ትፈጩታላችሁ። የተለያዩ የአበሻ ምግቦችን ለማዘጋጀት የምንጠቀማቸውን እንደ በርበሬ፣ ምጥን ሽሮ፣ ነጭ ሽሮ፣ የሽምብራ ሽሮ፣ የቡላ ዱቄት፣ በሶ፣ ጣፋጭ የሆነ ሚጥሚጣ፣ የማቁላያ፣ የአልጫ እንዲሁም የመከለሻ ቅመም መግዛት ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ካዘዛችሁ በኋላ እኛ ያላችሁበት ቦታ ድረስ እንልክላችኋለን። ከኢትዮጵያ ውጭ የሆናችሁ ኢትዮጵያ ውስጥ ላለ ወዳጅ ዘመድ ጓደኞቻችሁ በስጦታ መልኩ መላክ ካሰባችሁ የእሱንም የተለያዩ አማራጮች አዘጋጅተናል ገጻችን ላይ ስታዙ የምትፈልጉትን የግብአት አይነትና መጠን እንዲሁም የምትኖሩበትን አድራሻ ጻፉልን። ሽንብራው ምስሉ ላይ እንደምትመለከቱት በደንብ እየተፈጨ ሲሄድ ላምያ ላይ ይመጣላችኋል። በሚገባ በደንብ ላማርጋችሁ ከፈጫችሁት በኋላ ላይ እርስ በራሱ በደንብ እያያዝላችኋል። በደንብ ካልተፈጨ ግን ለመጠቅለል አዳጋች ይሆንባችኋል። አሁን የሽንኩርት መፍጫችሁን ቢላ ታወጡና ሰፋ ያለ ጎድጓዳ ሳህን ውስጥ የፈጫችሁትን ሽንብራ ትገለብጣላችሁ። ሽንብራውን ከገለበጣችሁ በኋላ ሸፍናችሁ ቢያንስ ለ30 ደቂቃ ማቀዝቀዣ ቤት ውስጥ ከታች ታሳርፉታላችሁ። ቅዝቃዜ ሲነካው እርጥበትም አብሮ ስለሚይዝ ለመጠቅለልና ለማጣበቅ ቀላል ይሆንላችኋል። ማቀዝቀዣ ቤት ውስጥ ከማስገባታችሁ በፊት በቅድሙ ላስቲክ ሸፍናችሁ ማስቀመጥ ይኖርባችኋል። የፈጫችሁት ሽንብራ እስኪያርፍላችሁ ድረስ ሽንኩርት፣ ቲማቲምና ቃሪያን ከትፋለን። ከእነዚህ አትክልት ግብዓቶች በተጨማሪ የተለያዩ የአትክልት ግብዓቶችን እዚህ ጋ መጨመር ትችላላችሁ። እንደ ጥቅል ጎመን፣ ቆስጣ፣ ሰላጣ፣ በቀጫጭኑ የተከተፈ ካሮት፣ የተጠበሰ ዝኩኒና ሌሎችን ማስገባት ትችላላችሁ። በተጨማሪ የምታዘጋጁት ሸዋርማ ትንሽ ቃጠል እንዲያረግ ከፈለጋችሁ ቃሪያውን ከነ ፍሬው መክተፍ ትችላላችሁ። ሸዋርማው እንዳይረጥብባችሁ ደግሞ የቲማቲሙን ፍሬ ማውጣት እንዳዘነጉ። ለአበላላ መቺ እንዲሆን ቲማቲሙን ፍሬውን ካወጣችሁ በኋላ በቀጫጭኑ ትከትፉታላችሁ። እነዚህን የጠቀስኳቸውን አትክልቶች መጠቀም የማትፈልጉ ከሆነ ፍላፍሉን ከስልሱ ጋር ቀብታችሁ ብቻውን መመገብም ትችላላችሁ። የፈጫችሁት የፍላፍል ግብዓት ለ30 ደቂቃ ማቀዝቀዣ ቤት ውስጥ ካረፈ በኋላ ይህንን ይመስላል። አሁን የምትፈልጉትን ያህል ልኬት በማንኪያ ትዝቁና እጃቸውን በመጠቀም የኳስ ቅርጽ ታስይዙት አላችሁ። ከኳስ ቅርጹ በተጨማሪ የተለያዩ አይነት ቅርጾችን በራሳችሁ ማስያዝ ትችላላችሁ። ነገር ግን የምታስይዙት ቅርጽ ዘይቱ ሲገባ ብትን እንዳይለባችሁ በሚገባ ጥብቅ አርጎ መያዝ ይኖርበታል። በቤት ውስጥ የተለያዩ የቅርጽ ማውጫዎች ካላችሁ ደግሞ እነሱን መጠቀም ትችላላችሁ። እዚህ ጋር ማድረግ ያለባቸውን ሁለት ጥንቃቄዎች ልንገራችሁ። ቅርጽ የምታስይዙት የፍላፍል ግብዓት በሚገባ ጠቅጠቅ አርጋችሁ ካልጠቀለላችሁት ዘይቱ ስትጨምሩት ሊፈርስባችሁ ይችላል። ሁለተኛ ደግሞ ፍላፍል ግብዓቱ በደንብ ካልተፈጨ እንዲሁም በጣም ከደረቀ በኋላ ላይ ዘይት ውስጥ ስትጨምሩት ይፈርስባችኋል። ስለዚህ ባሳየዋችሁ መሰረት ላማርጋችሁ ፈጭታችሁ በሚገባ እየተጫናችሁ ቅርጽ ማስያዝ ይጠበቅባችኋል። አሁን ፍላፍሉን ለመጥበስ ዘይት በሚገባ ታግሉና ትጠብሱታላችሁ። ዘይት ውስጥ ከጨመራችሁት በኋላ ሙሉ ለሙሉ ወርቃማ ይዘት ሲይዝ ታወጡትና ለስላሳ ወረቀት ላይ ታሳርፉታላችሁ። አሁን ሸዋርማውን የምንጠቀልልበትን ቂጣ እናሞቃለን። ይህን ቂጣ ከጋገርኩት ሁለት ቀን ስላለፈው በገበታ ቅቤ ሞቅ አድርገዋለሁ። ሸዋርማ ስታዘጋጁ መጠቀም ያለባችሁ የቂጣ አይነት በትኩሱ የተዘጋጀ ቢሆን ይመረጣል። ትኩስ ካልሆነ ሊሰነጣጠቅባችሁ ይችላል። ፍላፍሉ ከተጠበሰ በኋላ ይህንን ይመስላል። አሁን ፍላፍሉን እናሰባጥራል። ለፍላፍል ሸዋርማው እንደ ማባያ ስልስነት የተሂኒ ስልስ እንጠቀማለን። ይህን የተሂኒ ስልስ እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ድምጻችን ላይ ታገኙታላችሁ። አስቀድማችሁ የተሂኒ ስልሳችሁን ቂጣውን ትቀቡታላችሁ። ቂጣውን ስልሱን ከቀባችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት ያዘጋጃችሁትን ፍላፍል እያፈረሳችሁ መሀል ላይ ትደረድራላችሁ። በመቀጠል ያዘጋጃችሁትን የአትክልት ግብዓት ከላይ ታደርጋላችሁ። የምትጨምሩት ግብዓት እንደ ቂጣችሁ ትልቀትና እንሰት ይወሰናል። የምታዘጋጁት ሸዋርማ ደረቅ እንዳይሆንባችሁ ተጨማሪ የተሂኒ ስልስ ከላይ ትጨምራላችሁ። አሁን ልክ ከዚህ በፊት እንዳሳየዋችሁ ከጎን ወደ መሀል ከኋላ ወደፊት አድርጋችሁ ትጠቀልላላችሁ። ልክ እንደ እኔ ያደረ ቂጣ የምትጠቀሙ ከሆነ ቂጣው ትንሽ ሊሰባበርባችሁ ይችላል። ስለዚህ ልክ እኔ እንደማደርገው ተጠንቅቃችሁ ቀስ ብላችሁ ጠቅልሉ። በተጨማሪ የበለጠ ደረቅ እንዲልላችሁ ከፈለጋችሁ መጥበሻ ላይ በዝቅተኛ ሙቀት ሞቅ ሞቅ ማድረግ ትችላላችሁ። ሞቅ ስታደርጉት ቂጣው ደረቅ እንዳይሆንባችሁ የተወሰነ የገበታ ቂቤ ከስር ታደርጉበታላችሁ። በዝቅተኛ ሙቀት ቂቤው ከሞቀላችሁ በኋላ ቂጣውን እያገላበጣችሁ ማሞቅ ትችላላችሁ። ለዛሬው የፍላፍል ሸዋርማ ከተሂኒን ስልሱና ከኬቻፑ በተጨማሪ ሌሎች የማባያ ስልሶችን መጠቀም ከፈለጋችሁ ገጻችን ላይ ብዙ የማባያ ስልሶችን ታገኛላችሁ። ማዮኔዝ፣ ዳጣ፣ ባርቢኪው ሶስ እና ሌሎች የስልስ ድብልቆች ገጹ ላይ ታገኛላችሁ። የፍላፍል ሸዋርማ እንግዲህ በቀላሉ በቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።